ልብስ አሳያቸዋል ከማዘሯ ጋር የመቁረቢያ ልብስ እስኪ እናትሽን አሳይኝ ለምትለይ በሙሉ ዛሬ እየለበስን ወደ ከሰሌን የምንሄደው ሳማቱ ቅዱስ ጊዮርጊስ ጋ እሱን ልበሽ ነይ ሁለት እጥፍ ያለ ነው አይሹ እጥፍ ነው እኮ ነጠላ አይደለም። ይሄ ደረቤ ነጠላ ሽን አድርጌ ነው መጀመሪያ። ይህ ነጠላሽ አይደለም። አፍንጫ አለ ነስሩን መንቼ ነው የሚቆመው፣ ግን የምትትፈቁ ደሞ እስከሚቆም ድረስ ነው። አሁን ሰማቱን ጸበሉንም ወይም እምነቱንም ዱለው ደግሞ ወደ አፍንጫ እንዲያቆምልን ናሜ ገስቲ እመይን አለባብሳት እስኪ ይህንን እንት ደርብልን በኔ ፋንታ ይደርብልን። ቆይ እሱ ያልብስ ከታች ከታች ከትከሻ አርግና ስ እንግዲህ ወንድምሽ ወንድምሽ ለምትሉ ይሄን ወንድም ስ በጣም አስቀናቸው። ና እስኪ

ይገኛል ጌታ። ተመልካቾቻችን ዛሬ ሰማዕቱ ቅዱስ ጊዮርጊስ ነው። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ከእናቴ ጋር ወደ ሰማዕቱ ቅዱስ ጊዮርጊስ ልንሄድ ነው ማለት ነው። አባችኛእእችስልእና ወደ ሰማያት ቅዱስ ርስልንሄነው ደህና ሆኖ እንወዳችኋለን። ሰላማችሁ ብዙ ይበለለን። እናትሽ አባት ይችላላቸው። እንግዲህ እያሳየናችሁ ነው። ሰላም ነው። ይሄ ማን በየወር ያስቀድሳለን፣ አልፎ አልፎ አይን ባይሞላም ሞላም አትክሩ እዛ ከሰሌ ይሄድ ቢያቀታችሁ፣ ደግሞ እዚህ ጊዮርጊስ አለ። ያው ነው። አይ እዚሁ ማስቀደስ አሪፍ ነው። እንግዲህ የጠዋ ቅዳሴ እኮ ይርቃል፣ መኪና ለሊት ካልወጣ አስር ሰዓትና ሰዓት እና አስራ አንድ ሰዓት እንግዲህ ግመሎች እናሳያችሁ፣ የገጠር ኑሮ። እስኪ ምን ተስለሽ እንደሆነ አስረጅን። ፍየል ምሰጩ ለጊዮርጊስ ለተመልካቾች። እኔማ ልጄ በቆንጥራ አላሰጣሉኝ እያለ ሰተሰአይ የከሰሌው ጊዮርጊስ ልጄን በእጄ ተዶልህልኝ። በላቧ ፍየል ገዝታ እየሳበሁ ልጄን እያስቀድሜ ይመጣለሁ። የአፋር ክልሉ ጊዮርጊስ ልጀን በጀሉ ልልብዬ ተናገሬ ነበር። ደረሰለው ስለት ሰምሮ ነው አንዛሬ ፍየሉ። እኔ ሰማ ጊዮርጊስ። እነሱን የሚስማቸው በስደት ያሉትን ምን ትመክሪያቸዋለች? ምን ትመርቂያቸዋለች? በጣም ረጅም አመት ከእኔ በፊት ይሄደዋሉ፣ ከእኔም ወዲህ ይሄደዋሉ። ብዙ ጓደኞች ፍርቻ አለው በዚህ በሚዲያ እና በጣም የሚወዱኝ የሚያከብሩኝ፣ እግዚአብሔር ያክብራቸው እና እነሱን ምን ትመርቂያቸዋለች? እነሱምንም እንግዲህ እንደኒህ ልጅ ተደስተው ሰርተው ተለውጠው ደሞላ ሀገራቸው ያብቃልኝ፣ አሜን። እናት አባታቸው ጋር ያብቃልኝ፣ ያገናኝልኝ፣ እንደኒህ ልጅ ያስደስትልኝ። ስላለው እንዴት አደረገ እግዚአብሔር ይመስገን። እኔን የሰማ እነሱንም ሰምቶ ደሞላ ሀገራቸው ያብቃልኝ ብዬ ን ሁሉንም ለሀገራቸው አፈር ያብቃቸው፣ በሰላም ይመልሳችሁ። እንግዲህ እኔ ቀራጭ ሆኜ ነው እንዴ አምሮብን፣ እንዲ ሆነን ወደ እሱ ደጅ እየሄድን ነው። እዛ ደግሞ ቅዳሴ ሆነን ያለውን ነገር አንዳንድ ነገር እናሰማችኋለን። ራሴን እንዴ ላሳያችሁ፣ እንደዚ እንደ አምሮብን እየሄድን ነው። እግዚአብሔር ከሁላችን ያን። እንወዳችኋለን፣ እናከብራችኋለን። ሰላም ሆነ። ይሄ ከሰሌው ጊዮርጊስ ይህንን ይመስላል፣ አፈር ዳር ያለው ባቂያችን፣ አባቴ ቅዱስ ጊዮርጊስ እናንተንም ይስማችሁ ብለናል። እኛን የሰማ እኛን እኛነዳጅው በሰላም ያደረሰ እናንተንም በሰላም በጤና ያድርሳችሁ። ቅዱስ ጊዮርጊስ አለው በስጋ አለው በነፍስ ይበላችሁ። እግዲህ ከሰሌው ጊዮርጊስ በስማ እንዴት ያምራል። በማርያም ግቢው ብትለው ምኑ እንደዛ አምሮበታል። የውጭው በዚህ በኩል ነው ያላችሁ መግቢያ፣ ስላሴ አባት ቅዱስ ጊዮርጊስ

ቅዱስ ጊዮርጊስ የቁም ድንጋው ወዳጄ አባቴ ያሳደገኝ የልጅነቴ በስደት ብዙ ድንቅ ተአምር ያደረገልኝ ከመከራ ስጋ ከመከራ ነፍሴ ሰወረኝ፣ ጥላቴን እጃቸውን ባፋቸው ላይ እስኪ ጭኑ ያስደመመልኝ። እንዴት አለፍሽው? እንዴት ወጣሽው? እንዴት ተቻለሽ? ሀገራት ገቢም ይው በስብሰሽ ትቀሪ ያለሽ እየተባልኩኝ ብዙ ተስፋ አስቆራጭ ቃል ሲያሰሙኝ፣ ብዙ መርዶ ሲነግሩኝ ወዳጄ እያለ ሰማዕቱ እያለ እያልኩኝ ስመካበት የነበረው የሀገሬ የደብር ኮትኮቶ ያሳደገኝ ሰማዕቱ አባቴ ወዳጄ ባይገባኝም እግዚአብሔር ፈቅዶልኝ የዝህ በረከት ተሳታፊ ያደረገኝ ይኸው በእኛ በልጆቹ በደካማዎቹ ላይ አድሮ በስደት ባሉት ላይ የተሰራው ቤቱ እግዚአብሔር ይመስገን እንደዛ አምሮበታል። ዛሬ የምገኘው በተወልጄ ባደግኩበት ሀገር ደብር ሰማዕቱ ቅዱስ ጊዮርጊስ ነው። እንኳን አደረሳችሁ። ዛሬ እለቱ ሰማዕቱ ቅዱስ ጊዮርጊስ ነው። የሊዳው ፀሐይ የሊዳው ኮከብ የብሩታይት ወዳጅ ድራጎንን ያሳፈረው አባቴ ሰማዕቱ ቅዱስ ጊዮርጊስ፣ በለመናችሁት በጠየቃችሁት ድረስልኝ ወዳጄ ባላችሁት ቁጥር ፈጥኖ ይድረስላችሁ። ካውሎ ንፋስ ፈጥኖ ደራሽ ነው እና ለእናንተም ይድረስላችሁ። ዛሬ ግን እዛ አይደለም ማከብረው። ዛሬ የምናከብረውን ከእናቴ ጋ እየለባበስ እናሳያችኋለን። ዛሬ የመጣሁበት እዚህ ማህበር አለኝ፣ ያው እንደምታውቁት ለረጅም አመት የምጠጣው ጽዋ ነገር ግን ከሰሌ ጊዮርጊስ ይባላል የሚሄድበት ከሰሌ ጊዮርጊስንም፣ እንዲሁ እስኪ በተቻለኝ አቅም አሳያችኋለሁ። እግዚአብሔር አምላክ ከሁላችን ይሁን። ተመስገን አባቴ፣ ወዳጅ ሰማቱ፣ ተመስገን። ህዝበ ክርስቲያንን መንጣት የፈለገውንም በሰላም መጥቶ አላማና የሆነ እቅድ ሀሳብ ያለውን ደግሞ ከኃጢአት በቀር መሻቱን ፈጽሞላችሁ በሰላም ለሀገራችሁ አፈር ያብቃችሁ። እሱ ይጠብቃችሁ። ወይ ያላችሁበት ወዳችሁ አለው። ቀጣይ ወዴት ነው? ታምር ሰሪው ወደ ከሰሌው ጊዮርጊስ ነው እና ያለን እዛ ደግሞ ደናው ነው።